ዛሬ ላይ ትክክለኛውን የረመዳን መንፈስ አየን። አምና ረመዳን በዚህ ዕለት የነበረን ስሜት ይታወቃል። ሁላችንም እንግዲህ እንደ መንግስት መንግስት የሰላም ሚኒስቴር በኃላፊነት ከጠቅላይ ሚኒስትሩ በተሰጡ አቅጣጫዎች ይህንን ዕውን ለማድረግ እንደ እስልምና ጉዳይና እንደ ሃይማኖት እነዚህ ወንድማማች ህዝቦች የጋራ መመሳሰል ያላቸው አብሮነታቸው እንዲሆነ እንግዲህ እንደ እስልምና አስተምሮት ይታወቃል። የእስልምና ወንድማማችነት ከስጋ ወንድማማችነት በላጭ ነው። ከስጋ ወንድማማችነት የሚበልጠው በእስልምና የሚገናኝ ወንድማማችነት ነው። አላህ ስብሐነ ወተዓላ ሰይድና ኑህ ዓለይሂ ሰላምን ልጃቸውን እነሁ ለይሰ ምን አህሊክ ና ያላቸው፣ ኩፍሯ ለይቷቸዋል። እስልምናው ግን ይሰበስባል። ይህንን መሰባሰብ ምክንያት የሆናችሁት በዛሬ ዕለት በዚህ ባማረ መልኩ ያ አምና ያለፉትን ባለፉት ጊዜያቶች እንደተባለው ቅድም አጃወልም ክቡር አቶ ሙስጠፋም ሲያነሱት እንደነበረው ከእኛ የማይጠበቅ እንደ ማህበረሰብ ልንሆንበት የማይገባ መሆን ከሚገባን ነገር ወጥተን የነበረበትን ነገር ወደ ትክክለኛው መስመር ተመልሶ ዛሬ በአንድነት፣ በአብሮነት፣ በጋራ አንድ ማዕድ ላይ ተቀምጦ እዚህ ውስጥ ያሉትን ወንድማማቾች እከሌ አፋር ነው እከሌ ሶማሌ ነው ብሎ መለየት አይቻልም። ተመሳሳይ ማንነት ነው ያላቸው ያስታውቃሉ በሁለንተናዊ ባህሪያቸው። እስልምናችንም የሚያዘን ይህን ነው። ይህንን ማጠንከር፣ ይህንን ማሳደግ፣ ይህንን ማበርታት፣ ይህን መጠበቅ ነው። የዛሬ እፍጣር አህድ ነው ብዬ ነው የማስበው። ቃል ኪዳን ነው ያለፈውን ነገር ላንደግምበት ወደ አዲስ ምዕራፍ ልንሸጋገርበት። ረመዳን ያለፈውን ትተን አዲስ ምዕራፍ ከፍተን አላህ ጋር እርቅ ፈጽመን ነጋችንን ለማሳመር የምንጓዝበት ቃል ኪዳን የምንገባበት ወር እንደሆነ ሁሉ ዛሬም በዚህ ምዕራፍ ላይ የትናንት ቁርሾ የትናንት ጥፋት ታሪክ ሆኖ ሊወራ ላይደገም፣ የሁሉም ጉዳት የእኛ ጉዳት ስለነበረ የተጎዳ ነው ሁላችንም ነን። ማንም በዚህ ጦርነት ማንም በዚህ በነበሩ ግጭቶች አሸናፊ አልነበረም። አሸናፊዎቹ ሰላምን የመረጡት ዛሬ ይሄ ቀን እንዲመጣ ያደረጉት ናቸውና ይሄን በማምጣት ሂደት ውስጥ ድርሻ ያላቸው ከላይ ከክቡር ጠቅላይ ሚኒስተሩ፣ ሰላም ሚኒስተር፣ በሁሉም ደረጃ ያላቸው መንግስት ኃላፊዎች፣ ይሄን እንዲመጣ የለፋችሁ የሃይማኖት አባቶች፣ የእስልምና ጉዳይ እንዲሁም ደግሞ የሁለቱም አካባቢ መሪዎችና የአገር ሽማግሌዎች ክብር ይገባችኋል። አላህ እናንተ በሰራችሁት ባደረጋችሁት ጥረት ሁሉ አላህ እጅራችሁን ያብዛላችሁ። ነገው እንዲያምር የተሻለ እንዲሆን ደግሞ ይህንን ማስጠበቅ የሁላችንም ኃላፊነት ነው።